የሰው ልጅ ሟች ቢሆንም የመጨረሻዋን የቁርጥ ቀን መገመት አይችልምና ለመኖር ይታገላል፣ ኑሮን ለማሸነፍም ይደክማል። ይሁን እንጂ ልፋት ውጤት አልባ ሊሆን ጥረትም ላይሳካ ይችላል። ነገር ግን የልፋትን ፍሬ አለማየት የጥረትንም ውጤት አለመኖር በእጅጉ የሚያም ነገር ነው። ስደተኛ ወጣት ግን የገጠመው ይሄ ነው። የተሻለ ኑሮን ፍለጋ ሀገር ጥሎ ተሰዶ ነበር። ራሱን ችሎ ለቤተሰብ አለፍ ሲልም ለሀገር ለመትረፍ ከቀየው ርቆ ብዙ ጣውረዶችን ተጋፍጦም አልፏል። ይሁን እንጂ መጨረሻው አላማረም። ለታዳጊ ሀገር ዜጎች ህልም የሆነችው ተሰርቶ ሳይሆን ታፍሰው የሚኖርባት የምትመስለው አገር አሜሪካን ለመርገጥ ብዙ አልፏል፣ ብዙም ለፍቷል። የሚያልፍ የማይመስለውን አስከፊ የስደት ምዕራፎችን ሁሉ አልፎ የተመኛትን ምድር ረግጦም ነበር ነገር ግን ሀገር አሜሪካ እንዳሰባት ስኬትን ሳይሆን ሞት ደግሳ ጠብቃው ኖሮ እንደወጣ ቀርቷል። ከቨርጂኒያ ከተማ እጅግ አሳዛኝ መርዶ ተሰምቷል። የስደተኛው ኢትዮጵያዊ ክፉ ገጠመኝም በርካቶችን አሳዝኗል። ነገን በተስፋ ተሞልቶ እየኖረ ስኬትን የሚያማትር ወጣትን በዚህ አይነት አስደንጋጭ አደጋ ማጣት እጅጉን ልብ የሚሰብር መርዶ ነው። ምኞት ወጥቶ በመቅረት ሲቋጭ፣ ስኬት በሞት ሲደመደም ሀዘኑ መራር ነው። ደርሻለው አይዟችሁ የሚል ተስፋን እየሰጠ መኖርን የሚያጓጓ የሚያደርግን ልጅ ሞት መስማት ቤተሰብ እጅጉን ከባድ ሀዘን መሆኑ እርግጥ ነው። ይህን ለሰሚ የከበደን መርዶ ለወላጅ መንገር የማይቻል ቢሆንም የማይቀር ሀቅ፣ የማይክዱት እውነት በመሆኑ ቸር ይግጠም፣ ያሰብከው ይሳካ ብለው የሸኙት ልጃቸው ማለፉን ሰምተዋል። የተመኛትን ሀገር አሜሪካ ለመርገጥ ከሀገር ወገን ርቆ ባህር የተሻገረው ወጣት ባህር በልቶት ቀርቷል። ለመሆኑ የዚህን አሳዛኝ ኢትዮጵያዊ ወጣት ሕይወት የነጠቀው አጋጣሚ እንዴት ሊፈጠር ቻለ? ከጓደኞቹ ጋር እየተዝናና ከነበረበት ሞት እርሱን ነጥሎ የወሰደው እንዴት ነው የሚለውን በዝርዝር ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል። በዛሬው መሰናዶ ስለ አሳዛኙ ኢትዮጵያዊ ሞት የተሰማውን እጅግ ልብ ሰባሪ መረጃ እንነግራችኋለን። ቻናሉን ሰብስክራይብ ቤተሰብ የተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ይህ ሞቱ የሰማውን ሁሉ ያስደነገጠው አሟሟቱ ደግሞ አያድርስ ነው የተባለለት ወጣት አቤኔዘር አደፍርስ ይባላል። አቤኔዘር ገና ብዙ ህልም ያለው የ23 ዓመት ወጣት ነው። አቤኔዘር በዚች የቀን ጎዶሎ በሆነች ዕለት ወደ ባህር ዳርቻ ያመራው ለመዝናናት ነበር። ቀኑም በቨርጂኒያ ባህር ዳርቻ ከተለመዱት ቀናት ሁሉ የተለየ ድባብ ነበረው። የመጸው ጸሐይ በሰማይ ላይ በ ስሱ እያበራች ባህር ዳርቻው ላይ ለመዝናናት የተሰበሰቡ ሰዎችን ቁልቁል ትመለከታለች። ከሩቅ የሚሰማው የአትላንቲክ ውቅያኖስ ሞገድ ድምፅ ልብን ያረጋጋል። በዚህ ውብ ቀን ታዲያ አቤኔዘር ከሶስት ጓደኞቹ ጋር በመሆን ከሳምንቱ የስራ ልፋት ለማረፍና ከጓደኞቹ ጋር የደስታ ጊዜን ለማሳለፍ ወደ ባህር ዳርቻው ያመራል። ለአቤኔዘር ግን ይች ቀን ከሳምንቱ የስራ ድካም የሚያርፍበት ብቻ አልነበረችም። የድልና የተስፋ ምልክቱም ነበረች። ከተፈጠረበት የኢት የኢትዮጵያ ምድር ብዙ ሺህ ኪሎ ሜትሮችን አቋርጦ ከቤተሰብ ተነጥሎ ድንበር ተሻግሮ ከናፈቃትና ሰርቶ ለመለወጥ አማራጭ የሆነችውን የአሜሪካን ምድር ከረገጠ ጊዜ ጀምሮ ያልመው የነበረው ህይወት ገና ቅርጽ እያያዘለት በመሆኑ የስኬቱን መጀመሪያ እያከበረ ነበር። ከብዙ ውጣ ውረድ በኋላ ያገኘው የስራ ፍቃድ ህልም የሆነውን የአሜሪካን ኑሮ እውን የሚያደርግበት ጉዞ መጀመሩን ያበሰረበት በመሆኑ ደስታውን ከጓደኞቹ ጋር ሊያጣጥም ፊቱ በፈገግታ ልቡ በደስታ ተሞልቶ ባህር ዳርቻው ላይ እየተዝናና ነበር። በባዕድ አገር የህይወትን ፈተና በጋራ የሚጋፈጡ እርሱና ጓደኞቹ ሳቃቸው ከውቅያኖሱ ድምፅ ጋር ተቀላቅሎ እያስተጋባ በባህሩ ዳር ኳስ እየተጫወቱ ሲታዩ ብዙ መከራን ያሳለፉ አይመስሉም። ነገር ግን ያለፈው አልፎ ያለሙት ቦታ ላይ ተገኝተዋልና ስለ ወደፊቱ እቅዳቸው እያወሩ ደስታቸውን እየተጋሩ ቆዩ። መቼም የደስታ ቀን የሚያልቅ አይመስልም። ከጥቂት ሰዓታት በኋላ ግን ይህ የደስታ ቀን ወደ ዘላለማዊ ጸጸትና ሐዘን እንደሚቀየር ማንም አልገመተም ነበር። የመዝናናቱ ቀን ሰዓቱ እየሄደ ቆይቶ ፀሐይ ትንሽ ጋብ ስትል የአየር ንብረቱ ለዋና ሲጋብዝ አቤኔዘርና ጓደኞቹ ለመዋኘት ወደ ውቅያኖሱ ገቡ። መጀመሪያ ላይ ሁሉም ነገር ጨዋታና ሳቅ ነበር። በሞገዶች እየተንሳፈፉ እርስ በእርስ ውሃ እየተረጫጩ የደስታ ጊዜ እያሳለፉ ነበር። አቤኔዘር ጎበዝ ዋናተኛ ባይሆንም በጓደኞቹ መሃል ሆኖ በልበ ሙሉነት እየዋኘ ይታይ ነበር። ይሁን እንጂ ውቅያኖስ በአንድ ቅጽበት ፊቱን ሊቀይር የሚችል የማይገመት ተፈጥሮ አለው። በድንገት ጓደኞቹ የአቤኔዘርን የድንጋጤ ጩኸት ሰሙ። ወደኋላ ሲዞሩ ከነርሱ ትንሽ ራቅ ብሎ እጆቹን እያወራጨ ለእርዳታ ሲጣራ አዩት። በቅጽበት የሳቃቸው ድባብ በፍርሃት ተተካ። በውቅያኖሶች ውስጥ ሪፕ ከረንት የሚባል በዓይን በግልጽ የማይታይ ገዳይ ክስተት አለ። ይህ በባህር ዳርቻ አቅራቢያ የሚፈጠር ወደ ውቅያኖስ ውስጥ በኃይል የሚጎትት የውሃ ፍሰት ነው። ብዙ ልምድ ያላቸው ዋናተኞች እንኳን በዚህ የውሃ ስር ወንዝ ሲ ያዙ ሕይወታቸው ያልፋል። ዋናው ስህተት ወደ ባህሩ ዳርቻ ለመመለስ ከፍሰቱ ጋር መታገል ነው። ይህ ጉልበትን ከማሟጠጥ ውጪ ውጤት የለውም። ባለሙያዎች እንደሚመክሩት ከሆነም በሪፕ ከረንት የተያዘ ሰው ከፍሰቱ ጋር ከመታገል ይልቅ ከወራጁ ለመውጣት ከባህር ዳርቻው ጋር ትይዩ መዋኘት አለበት። አቤኔዘር የተያዘው በዚህ ገዳይ የውሃ ወጥመድ ነበር። ኃይለኛው ፍሰት ከጓደኞቹ እየነጠለ ወደ ውስጥ ሲጎትተው ፍርሃቱ ኃይሉን አሟጠጠው። በባህር ዳርቻ ላይ የነበረ አንድ ሰው ዘርን ጩኸት ሰምቶ ሊያድነው ወደ ውሃው ዘሎ ገባ። ነገር ግን እየሰመጠ ያለን ሰው ለማዳን መሞከር እጅጉን አደገኛ ነው። በፍርሃት የተዋጠ ሰው በሚችለው ነገር ሁሉ ላይ ስለሚንጠለጠል አዳኙንም ይዞ ሊሰምጥ ይችላል። የአዳኙ ጥረት ሳይሳካ ቀረ። የአቤኔዘር አካል በውሃ ውስጥ እየተንገዳገደ ከእይታ ተሰወረ። በደቂቃዎች ውስጥ የባህር ዳርቻው በድንጋጤ ተናወጠ። የነፍስ አድን ሰራተኞች በአሸዋው ላይ ሲበሩ፣ የድንገተኛ አደጋ ተሽከርካሪዎች ሲያጓሩ የሰላማዊ የባህር ዳርቻ ገ ገጽታ ወዲያው በቅጽበት ወደ ትርምስ ተለወጠ። በስፍራው የነበረ ኬቨን ማልዞን የተባለ አይንማኝ የነፍስ አድን ሰራተኞች አስደናቂ ስራ ሰርተዋል። እጅ ለእጅ ተያይዘው መስመር በመስራት ወደ ውሃው ውስጥ እየጠለቁ ይፈልጉት ነበር ሲል የተመለከተውን መስክሯል። ሌላዋ አይንማኝ ሼን ጆንሰን የነፍስ አድን ሰራተኞቹ በአሸዋ ላይ ሲበሩ ስመለከት የሆነ አስከፊ ነገር እንደተፈጠረ ገባኝ ስትል ስለ ሁኔታው ሀሳቧን ተናግራለች። የቨርጂኒያ ቢች የእሳት አደጋ መከላከያ ክፍል የፖሊስ መምሪያ፣ የነፍስ አድን ዋናተኞች፣ በድሮን የታገዘ ፍለጋን፣ ጀልባዎች፣ ሁሉም በአንድ ላይ ተባብረው ነበር። ከቺካጎ የመጣው ማልዞን በትውልድ ከተማዬ የእውከት ሁኔታዎችን አይቻለው ነገር ግን እንዲህ አይነት ግዙፍ የፍለጋና የማዳን ዘመቻ አይቻላውቅም ሲል ስለ ሁኔታው ክብደትና የአቤኔዘርን ህይወት ለማትረፍ የተደረገውን ርብርብ ገልጿል። የአቤኔዘር ጓደኞች በባህር ዳርቻ ላይ ቆመው በድንጋጤና በእምባ እየተመለከቱ ነበር። በአይናቸው ፊት የተፈጠረውን ክስተት አምሯቸው ሊቀ ሊቀበለው አልቻለም። አንደኛው ጓደኛው የነፍስ አድን ሰራተኞቹን እየጠቆመ ከሁለተኛ ሞገድ በኋላ ያለ ሲጮው ነበር። ያ የጣር ድምፅ የአንድ ወጣት ህይወት በአይናቸው ፊት እየተነጠቀ መሆኑን የሚያሳይ አሳዛኝ እውነታ ነበር። ሼን ጆንሰን እንዳለችው ልብ ይሰብራል፣ አንድ ሰው ወደ ቤቱ እንደማይመለስ ማወቅ አሰቃቂ፣ እጅግ በጣም አሰቃቂ ስትል ሁኔታዋን ገልጸዋለች። ፍለጋው ለሰዓታት ቀጠለ። የባህር ዳርቻው ሲጨልም የኮስት ጋርድ ሄሊኮፕተር ሰማዩን እየሰነጠቀ መብራቱን በውሃ ላይ እያበራ ነበር ነበር ነገር ግን ተስፋ ቀስ በቀስ እየደበዘዘ ሄደ። የማዳን ዘመቻው ወደ አስክሬን ፍለጋ ተቀየረ። ላቤኔዘር ጓደኞች ያ ምሽት መቼም የማያልቅ የሲኦል ሌሊት ነበር። ጓደኛቸውን ከማጣታቸው በላይ በህይወት ዘመናቸው ሁሉ አብሯቸው የሚኖር የጸጸት ሸክም ተሸክመዋል። ለምን እርሱን ብቻ ተውነው? ለምን ቀደም ብለን አልወጣንም? ለምን እኔ እሱን ማዳን አልቻልኩም? የሚሉ ምላሽ የሚፈልጉ ነገር ግን ምላሽ የሌላቸው ጥያቄዎች አእምሯቸውን ሲወጥሩ አደሩ። በቀጣዩ ቀን ሰኞ ከሰዓት በኋላ የአቤኔዘር አስክሬን ከ23ተኛ ስትሪት አቅራቢያ ተገኘ። ተስፋ በይፋ ተቋጨ። የ23 ዓመቱ ወጣት ህልሙን ለማሳካት የጀመረው ጉዞ በአትላንቲክ ውቅያኖስ ሞገዶች ተቀጨ። የአቤኔዘር ታሪክ የግለሰብ አሳዛኝ ታሪክ ብቻ አይደለም። እርሱ በሺዎች የሚቆጠሩ የተሻለ ህይወት ፍለጋ ከሀገራቸው የሚሰደዱ ወጣቶች ተምሳሌት ነው። የአሜሪካ ህልም ቀላል እንዳልሆነ፣ በመንገዱ ላይም እንዲህ አይነት ያልተጠበቁ አደጋዎች እንዳሉበት የሚያሳይ መራር እውነታ ነው። አሁን የአቤኔዘር ቤተሰቦችና ጓደኞች ከማይቋቋሙት ሀዘናቸው ጎን ለጎን ሌላ ፈተናም ገጥሟቸዋል። በባዕድ ሀገር የወዳጃቸውን አስክሬን ወደ ሀገሩ ልከው ለክብሩ የሚመጥን ስንብት ለማድረግ የገንዘብ እገዛ ያስፈልጋቸዋል። በመሆኑም ጓደኛቸውን በአሳዛኝ አጋጣሚ ድንገት መነጠቃቸው ልባቸውን ቢሰብረውም በተሰደደባትና ሞት በደገሰችለት ሰው ሀገር እንዳይቀበር በማሰብ አስክሬኑን ወደ ሀገር ቤት ለመላክ የሚያስችላቸውን ወጪ የሚሸፍን ገንዘብ እያሰባሰቡ ነው። ሞት ያለ ቢሆንም አሟሟት ግን ሲከፋ እጅግ ያሳዝናል። በተለይም እኖራለሁ ብሎ የሚለፋ ወጣትን በእንዲህ አይነት ድንገተኛ ክስተት ወጥቶ መቅረቱ አይደለም ለቤተሰብ ለሰሚ ሁሉ የሚያምመርዶ ነው። በመሆኑም ጓደኞቹ እያደረጉ ያሉት ጥረት ተሳክቶ በሀገሩ ምድር እንዲቀበር፣ ቤተሰብም አስክሬኑን አግኝቶ እርሙኑ እንዲያወጣ እንመኛለን። ውድ የአማርያ ቲዩብ ቤተሰቦች፣ እኛም ለሞተው ነፍስ ይማር እያለን ለቤተሰቡ መጽናናትን በመመኘት የዛሬውን መሰናዶ አበቃን ዳግም በሌሎች ወቅታዊና ማህበራዊ መሰናዶች እስክንገናኝ ያላችሁበት ሰላም ሆኖልን